ቪዲዮ ይወጣብኛል ብዬ እንዲህ እንዲህ እናት ይቻላል። አሁንም አትፈራም ታስታውቃለች። እንዲህ ሲፈጠር ሲፈጠርኩ መፍታት ብትፈልግ ኑሮ ሰይድ ሐረር ሄዷል አይደለ? ሰይድ ከሐረር ሲሄድ የቤቱ ቁልፍ መቼም አይኖራትም አይባልም፣ የቤት ቁልፍ ይኖራታል። ሰይድ ጥሏት እየተሽከረከረ ነው አይደለ እንዴ? ስለዚህ ሰይድ ጥሏት እየተሽከረከረ ቁልፍ እሱም አለው እሷም አላት እርግጠኛ ነኝ። እቃ የቤት በቃ ይሄ ሸኘኝ ምናምን የምትለው ማለት ነው። አሁን ሰው ሊጣላ ሲል እንዴት ነው እንትን ወከባ የሚፈልግ ሰው ማለት ነው። ልክ ሰው ሲያይ አንድ አንድ ሰው ከመፍራቱ የተነሳ መደባደብ ምናምን አይፈልግም አይደለ። ግን ልክ ገላጋይ ሲያይ አለቀህልና ታህል ምናምን ተው ተው ሲባል ጭራሽ ልቀሙኝ ካልገደልኩት ምናምን። እንደዚህ አይነት ሰው ብትለቁት አይን ማታ ይመታል እንጂ ማለት ነው። አዩም፣ ልክ እንደዛ ናት። እዛ በቃ ሳይ ልብሴን ቤት የመጣችው እንዲሸኛት ነው ፈቶ እናም፣ ልብሷን እዛ ልትሄድ ሂጂ ቢላት አትሄድም። እፈታሻለሁ አለሁ ስላላት ብቻ ቪዲዮ ለቃለዋለች። እኔ እንደዚህ እያስፈራረሽ የምትኖር ህይወት ግን ሰላም ይሰጥሻል? እኔ ነበር አንቺ በእጅ እንግዲህ እስካሁን ዝም አልኩሽ። ማን ነው አንቺ? ማን ነው አንቺ? ዝም ስለሽ አላበዛሽም እምትል ከሆነ ደሞ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ምን ለማድረግ ይህቺ ቀን እንደምመጣ ገባሽ? ራቁታችን የተቀረጽሽውን ቪዲዮ ማታ ማታ ለካ ካሜራ እየደበቅሽ ይቀረፅሽ ነው። ይሄንን ቪዲዮ በትለቂ እኔ እኮ ወንድ ነኝ። የምትጎጂው እራስሽ ነሽ። ልቀቂው ለቃለሁ። እኔ ለማድረግ ምንም አሁን ራሱ እንዲቀጥቅጣኝ ጉዶኛለሁ። እኔ አልለቀም። ቪዲዮቹን ቀርጸሽ ትለቅያለሽ። እርቃናችንን የምትጎጂ እኮ አንቺ ነሽ። እኔ ወንድ ልጅ ነኝ። በኋላ እና

እንቆጫቹ ነገር እንዳታረጉ ምን እንደ እኔ ምን ብዬ ነበር ሱማያን አታገኛትም አትሂድ ብዬ ካልነበረ? አትሂድ ተው አታገኛትም ምንም ቢሆን እዚሁ ይሻላል ብዬ ይነርገቱ እኔ አታገኛትም ስለሄድክ ምን ምን ብዬሽ ነበር? አዩ የምፈልገውን ነገር አደረግልሻለሁ፣ ምንም ችግር የለውም። ቁጭ በይና ተቀመጭና፣ ቁጭ አድርጎ አናገራት መሰለ፣ ቁጭ አድርጎ ማለት ነው። እኔና አንቺ ሱመያን ሂጄ ካላገኘዋት የምፈልገውን ነገር አደረግልሻለሁ። አሌድም የምትይን ከሆነ ደግሞ አቴጅም፣ አቴጅም ወደዛ አሌድ የምትይን ከሆነ ካላገኘዋት ሱመያን ከዚህ በኋላ እንዳትሄድ እንዳትፈልጋት ካልሽኝ አልፈልጋትም፣ የምትፈልጊውን ነገር አረግልሻለሁ ሲላት፣ አዩ ሆዬ የሚያገኘው መስሏት እምቢ እድልሽ። በጣም ያኔ እሺ ማለት እያለባት እስከ ዛሬ ታግሳ ታግሳ፣ አይ ሱብሃንአላህ፣ ልቧ ንጹህ ቢሆን ኖሮ አሁን እንደው ዝም ብላ እስከ ዛሬ ከታገሰችው ነገር አይበልጥም ነበር። ግን ገና ለገና ይገናኛሉ የሚለውን ነገር አስባ ይህ ምን እንዲደበድባት አደረገችው። ሁለተኛ ነገር ደግሞ የተንኮሏ ተንኮል እንዲ እኔ ምን እንዴት እራስሽ አንቺ ሴት አይደለሽ እንዴ እንደው ሳይሄድ እንኳን ብቻውን አቀርጩ አንቺ ለራስሽ ለራስሽ ያላሰብሽ አውዝ ቢላ ምን ሸይ ጠምርጭ እና ታዲያኔ ነኝ ልጅሽ ከምኖረው እኔ መጀመሪያ እንደው ምናልባት ለወደፊት አሁን ለወደፊት እንኳን የሚባል ነገር የለኝም ይጡ እንዴ ሰውኮ ራሱን ካልወደደ ማለት ነው መጀመሪያ መጀመሪያ ምንም ነገር ሲመጣ ለራሳችሁ ነው የምትሆኑት፣ አይደል እንዴ እቻ አጥፍጦ ጠፊ ነው የምትሆኑ። የሆነ ነገር ቢያናድጋት እኔ እስከ ቤተሰቡ ጭርስ ማድረጉ አይቀርም። አጥፍጦ ጠፊ ማለት እንደዚህ ነው። ራሳችሁን አቶ ድማል ቪዲዮ ለቂጮ ራሴን አጠፋለዋለች ታደረገዋለች። ልጅቷ ታስታውቃለች። አስቡት የራሷን ቢዲዮ ማለት፣ ማንኛውም ሴት ማን አይደለም፣ ሴት ወንድ ራሱን ቀርጾ አይበቅ። ማንኛውም ሴት ራሷን ካሜራ ቁጭ አድርጋ አትቀርጽም። ወንዶች ናቸው። ስንት ሴት እህቶቻችን በሚያሰቃዩበት ሰዓት ስንት ሴት እህቶቻችን የሚያሰቃዩ ወንዶች አሉ። እቺ ደግሞ ተገልብጣ ተገለባብጣ የገንዘብ ባሏን ቪዲዮ ቀርጣ እስከ እራሷን እለቀዋለሁ። ታዲያ ይህችን እኔ ጤነኛ አይደለችም ስል ማለት ነው። ጤነኛ አይደለችም ማለት ነው። ያንሰኛል። ጤነኛ አይደለችም። ሁሉም ሲፈጠር ከዙሪያው የሚሄዱት ሰው ሁሉ ሰው ብላ የምታመጣቸው ሁላ ጤነኛ አይደሉም፣ የነካቸው ናቸው። መጀመሪያ እኮ አብሯችሁ የሚውል ሰው ራሱ አብሯችሁ ምንደ ይባለው ጊደር ከአህያ ጋር ብትውል ፈስ ተምራ ትመጣለች እንደሚባለው ማለት ነው። መጀመሪያ አብሯችሁ የሚሆን ሰው ራሱ አስፈላጊ ነው። ስርዓት ከሌላቸው ሰዎች ጋር እየሄደች ስርዓት ከሌላቸው ሰዎች ጋር እየዋለች ጓደኞቿ ሁሉ ስርዓት የሌላቸው ናቸው። እንዴት ይቺ ልጅ ስንስራች እንዴት ራሷን ትውደድ? በጣም እኮ ነው የሚገርመው። እንደገና ደግሞ ክፈትልኝና ልብሴ ልውሰድ ሳይሄድም፣ በቃ ሲያውም አሁን አነጋገሩ ማለት በጣም የሰለቸው ነው ይመስለው በደግሽ እንዳገቡት ደግሽ ድርሻለሁ። በነገራችን ላይ የነ ተሎ ተሎ ቤት ግድግዳው ሰንበሌጥ ማለት ይሄ ነው መጀመሪያ በቃ ቸኩሎ ተቻኩሎ ምናምን ነገር ድርግም አለ የልጅነት ወዳጀን አታውቃታለሁ ምናምን ምናልባት አንድ ሰው እኮ እያደገ በሄደ ቁጥር ማንነቱ እንትኑ ሀሳቡ ፍላጎቱ እየተቀየረ ነው የሚሄደው ሰውን አውቃለሁ ብሎ ማግባት በጣም ይከብዳል ከመጀመሪያ ወይ አብሮ ካላደገ ማለት ነው አሁን እቺ ልጅ ስለሚያውቃት በቤተሰብ በምናምን መጀመሪያ ሳይደስ ብሎ አገባት አሁን ይኸው ደግሼ እንደአገባሁሽ ደግሼ እፈታሻለሁ ደስ እያለኝ። ምንም የፈለገው እብድ ብትሆን ጥሩ ብትሆን፣ ጥሩ አመለካከት ቢኖራት ለትዳሯ ለባሏ ክብር ቢኖራት ኖሮ ሳይድ እንደዚህ አይላትም ነበር። ሳይድ ፈጥ፣ ችግር የለውም ሂጂ፣ ጥር ግብ አይላትም ነበር። ለራሷ ክብር የላት ለትዳሯ ክብር የላት ለሰው ክብር የላት ይኸው፣ ሂጂ አላት። ሂጂ፣ በቃ እንደውም ልብስሽን እዘሽ ሂጂ አላት። ልብስሽን እዘሽ ሂጂ ሲላት አሁን በረኪ ነው ያው፣ በፊት አሁን በበረኪና ነው አለ እያያዘችው በረኪናው እንግዲህ አስቡት። አሁን በበረኪና ማስፈራራቱ። አንተ በራቁት ፎቶ ሰው ያሰራራል። እኔ ወንድ ነኝ እኔ ብትለቅው ምንም አልሆንም ሲላል፣ ለቅቄው ራሴን አጠፋለሁ።